በዚችም ዕለት ግንቦት 21 የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ አምረ ኖህ ወደምትባል ወደ ምትባል በቂሲያራ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትም በሌሊትና በማልት በመትጋት እየተጋደለ ስድሳ ሰባት ዓመት በኖረ ጊዜ የገድሉና የትሩፋት ወሬ በቦታ ሁሉ ተሰማ። እነሆ አንዲት በክፉ ሥራዋና በዝሙት የታወቀች ኃጢአተኛ ምንዝራ ሴት ሰማች። ጽድቁንና ቅድስናውን በመናገር የሚያመሰግኑትን እንዲያለቻቸው እናንተ ታመሰግኑታላችሁ እርሱ የሚኖረው በዱር ነው። የሴት ገጽ ከቷይም እኔም ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት ትሕርምቱንም ባፈረስኩት ነበረ። እነርሱ ግን ጥንክርናውን ስለሚያውቁ ተከራክሯት፣ ስለዚህም በመካከላቸው ክርክር ሆነ። ሄጄ ከኔ ጋር በአጢአት ብጥለው ምን ትሰጡኛላችሁ አለቻቸውና፣ ገንዘብ ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿን ልብሶቿንና ሽቶቿን ያዘች። መልኳም እጅግ ውብ የነበረች ፊቷንም ተከናንባ ጨርቅ ለብሳ ወደ ባቱ ሄደች። ልብሷንና ጌጦቿንም ለብቻቸው በቀረጢት አስራ ያዘች። ከባቱም ቅርብ በሆነ ቦታ ተሰውራ እስኪመሽ ቆይታ የባቱን ደጅ አንኳኳች። አራዊት እንዲበሉኝ በውጭ አትተውኝ። እኔ መጻተኛ ነኝና መንገድም ተሳስቼ ወደዚህ ደረስኩ፣ አለችው። እርሱም በልቡ አሰበ። በውጭ ብተዋት አራዊት ይበላታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈተላት። በዚያችን በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ፣ ጌጦቿን ተሸልማ፣ ሽቶቿን ተቀብታ ወደ እርሱ ገባች። ከእርሱም ጋር እንዲተኛ ፈልጋ ከዚህ ማንም የሚያይን የለም አለችው። ቅዱሱም የሰይጣን ማጥመጃዋ እንደሆነች አውቆ ጥቂት ታገሺ፣ መንገድ ስታይ። እግዚአብሔርን የማንፈራው ከሆነ እነኛ ያሉ ሰዎችን ላንፈራቸው ይገባል አላት። ይህንን ብሎ ከእርሷ ዘንድ ወጣ። ታላቅ እሳትንም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦል እሳት የምትችው ከሆንሽ ኃጢአት ስሪ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳትም ውስጥ እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳትም ውስጥ ጎትታ ወጣችው። ልቧም ወደ ንስሐ ተመለሰ። ልብሷና ጌጦቿን ከላይ አውጥታ ከእግሩም በታች ሰገደች ስለ ነፍሷ አምድነት እንዲረዳት ለመነችው እርሱም ይህንን ዓለም ፍላጎትን ሁሉ ኃላፊ እንደሆነ ያስተምራት ይመክራት ልብ ያስደረጋትም ጀመረ እርሷም በጨከነ ልብ ንስሓ ገባች ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ድናግል ገዳም ወሰዳት ትጠብቃትም ዘንድ እመምኔቷን አደራላት በቀረው ዕድሜዋን በገድል ተጠምዳ እግዚአብሔርን አገለገለችው ወደ በጎ ሽምግልናም ደረሰች የመፈወስ ሀብት ማድሮባት ብዙዎችን በሽተኞች አዳነች። የከበረ አባ መርትያኖስ ግን ሌላ ሴት እንዳይመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለታንኳም የእጅ ሥራውን እየሸጠ ምግቡን ያመጣለት ነበረ። ከብዙ ዘመናት በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህር ማዕበል አደረሳት። ባያትም ጊዜ ደነገጠ፣ አደነቀም። ከእርሷ ጋር በአንድነት ስለመኖሩ አዘነ። የእግዚአብሔርም ቃል አስተምሮ ምንኩስና ልብስን አለበሳት ምግቧንም አዘጋጃላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ትቶላት ወደ ባህሩ ተወሮሮ ገባ። አንበሪም ተሸክሞ ወደ ይብስ አወጣው። መቶ ስምንት አገሮችንም እስቲያደርስ በአገሮች ባሉ ገዳማት ሁሉ ከዚያስ ቀን ጀምሮ የሚዞር ሆነ። በአንድ ቦታ ላይ እንዳይቀመጥ አስቦ ነው። ከዚህ በኋላ የረፍቱ ጊዜ እንደደረሰ አውቆ በባት ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም ጠርቶ ከመጀመሪያ እስከ መጨረሻ አገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበረ። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶስን በታላቅ ክብር ገንዞ ቀበረው። ያቺ ሴት ግን እስከ ረፍት ቀኗ ባለመርከብ የሚጎበኛት ሆነ። ባረፈችን ጊዜ ሥጋዋን እንደ በረዶ ነጥቶ አገኛት። ሥጋዋንም ወደ አገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ምንጭ፦ ግንቦት 21 ስንክሳር። ወስባት ለእግዚአብሔር ወለወላዲቱ ወላሊቱ ድንግል ወለ መስቀሉ ክቡር